እንደምን አላችሁ፣ የተከበራችሁ ስለ ኤል ክላሲኮ እያነሳን ነው። በባርሰሎና በኩል በዚያ የሴልታ ቪጎ ጨዋታ ሮበርት ሌቫንዶቭስኪ ከተጎዳ በኋላ አሰልጣኙ በዚህ ስፍራ በባርሳ 9 ቁጥርነት የሚያጫወቱት ተጫዋች ማንነት ብዙ የሚያመራምር አይደለም። ፌራን ቶሬስ በዚህ ቦታ ላይ ይሰልፋል። ይሄ ተጫዋችም በዚህ ውድድር ዘመን በየደቂቃው በሚያስቆጠራቸው ጎሎች ማን በጥቂት ደቂቃዎች ውስጥ ብዙ ጎል ያስቆጠራል በሚለው ሬት ከሁሉም የባርሰሎና ተጫዋቾች በላይ ብዙ ጎል ያስቆጥራል። ሌቫንዶቭስኪ በ48 ጨዋታ አርባ ጎል ያስቆጠረበትን ግሩም አመት ነው ያሳለፈው። ነገር ግን ጎል ለማስቆጠር ይሄ የቫሌንሲያ ተወላጅ ያነሰ ደቂቃ ይፈጅበታል። ሌቫንዶቭስኪ በየ90 ደቂቃው ጎል ያስቆጥራል፣ ይሄኛው በየ88 ደቂቃው ነው በዚህ አመት ጎል እያስቆጠረ ያለው በተለይ 2025 ከገባ በኋላ ባርሰሎናም በዶርትሙንድ ጨዋታ ባለፈው እስኪሸነፍ ድረስ 22 ጨዋታዎችን ያለመሸነፍ ድንቅ ግስጋሴ ሲያደርግ የዚህም ተጫዋች ሚና የላቀ ነበር። በኮፓ ዴልሬይ ከፍተኛ ጎል አስቆጣሪነቱን እየመሩ ካሉ ተጫዋቾች መካከል አንደኛው መጀመሪያ አካባቢ ብዙ ይሰለፍ የነበረው በዚህኛው ውድድር ነበር። ባለፈውም በግማሽ ፍጻሜ ጨዋታ አትሌቲኮ ማድሪድን በኢስታዲዮ ዋንዳ ሜትሮፖሊታኖ አንድ ለዜሮ አሸንፈው ለፍጻሜ ሲደርሱ ብቸኛዋን ጎል ከላሚን ያማል የመጣን ድንቅ ኳስ በአትሌቲኮ ማድሪድ ጥብቅ የተከላካይ መስመር ጀርባ የተገኘን ድንቅ ኳስ ላሚን ሰጠው፣ ፌረን ቶሬዝ አስቆጠረው። ከዚያ ጨዋታ መጠናቀቅ በኋላ ላሚን ያማል ከጨዋታ በኋላ በነበረ ፍላሽ ኢንተርቪው ሲጠየቅ እንዴት እንዲህ አይነት ፓስ ልትሰጥ ቻልክ? ሰዎች በአግራሞት ሆነው ይጠይቁት ነበር ላሚን ያማልን። ግን እሱ የመለሰው መልስ ብዙ የሚካበድ አይደለም፣ ምክንያቱም ፌራን ቀላል ያደርገዋል ብሎ መልሷል። ምክንያቱም ፌራን ለእኛ አይነት ከኋላ ለምንጫወት ተጫዋቾች የማያቋርጥ ሩጫ ስለሚያደርግ፣ ሁልጊዜም ስፔሶች ስለሚፈጥርልን ኳሱን ለሱ ፓስ ማድረግ ብቻ ይበቃል። ያንን ፓስ ምርጥ የጎልድን ለማድረግ የሚያስችል ሙቭመንት አለው ብሎ ነው የተናገረው። በስዊተት ዴፖርቲቫ፣ በባርሰሎና የልምምድ ማዕከል ይሄንኑ ተመሳሳይ ስሜት ፌራንቶሬስም ይጋራል። ያው ለእኔም ነግሮኛል አለ፣ ይሄ ለብዙሃን መገናኞች ላሚን ያማል የተናገረውን ነገር። ነገር ግን ከላሚን ጋር መጫወትም በጣም ቀላል ነው፣ ምክንያቱም የሆነ ሩጫ ካደረግ በዛ ድንቅ እይታውና የፓሲንግ ችሎታው ያገኘኛል ከፔድሪም ከሌሎችም ተጫዋቾች እንዲያይሆናል ብሎ ተናግሯል። ፌራን ቶሬስ ከሌቫንዶቭስኪ በባህሪ በጣም የሚለይ ተጫዋች ነው። ሌቫንዶቭስኪ ሳት የላሰ ጎል አስቆጣሪ ነው፣ ግን 36 ዓመቱ ነው እና አሁን በእያንዳንዱ አጋጣሚ ከጀርባ ሊሮጥ አይችልም። ግን ደግሞ እንደ ፌራንም ከፍተኛ ኤነርጂ ያለው ፕሬሲንግ ማድረግ አይችልም። በእያንዳንዱ አጋጣሚ መሮጡን በተመለከተ ፔድሪ ሲናገር አንዳንድ ጊዜ ያበግነኛል ያለ የካናሪው ልጅ ፔድሪ ሲናገር ምክንያቱም ቀኑን ሙሉ ኳስ ለእኔ ስጡኝ እያለ ነው የሚጮኸው። ወደ ስፔሶች እየሮጠ ለምድ ኳሱን ለኔ ያልሰጣችሁኝ እያለ ቅሬታ ያቀርባል ብሏል። ዘጠኝ ቁጥር ሆኖ ነው የሚጫወተው አሁን። ነገር ግን መጀመሪያ ዘጠኝ ቁጥር አድርጎ የተጠቀመበት አሰልጣኝ ፔፕ ጓርዲዮላ እንደምታውቁት፣ ለጥቂት ጊዜ የማንቸስተር ሲቲ ተጫዋች ነበር፣ ፌረን ቶሬስ ወይም ሻርኩ የሚሉት እነሱ። ከማርሴይ ጋር በነበረ የቻምፒየንስ ሊግ ጨዋታ ላይ ጓርዲዮላ ይህንን ተጫዋች በፎልስ ናይንነት አሰለፈው፣ ሀሰተኛ ዘጠኝ ቁጥር አድርጎ ተጠቀመበት፣ ጎልም አስቆጠረ እና ከጨዋታ በኋላ አሰልጣኝ ጓርዲዮላ ሴንተር ፎርዋርድ አይደለም፣ አጥቂ አይደለም፣ ነገር ግን በዚያ ቦታ ላይ ለመጫወት ላደረገው ጥረት አመሰግነዋለሁ። ጥሩኑ አዳብት ያደረገው ለጎል ያለው ማነፍነፍና በአጠቃላይ ያለው ሙቭመንትም ግሩም ነው። እዛ ቦታ ላይ መጫወት ይችላል። መደበኛ ቦታው ያ ባይሆንም ብሏል። በቫሌንሲያ በነበረበት ጊዜ ሲቲም ከቫሌንሲያ ሲያስፈርመው በክንፍ ተጫዋችነት ነበር ያስፈርመው። ግን ከዚያ በኋላ ከጓርዲዮላ እስከ ሃንዚ ፍሊክ ድረስ ያሉት አሰልጣኞች ቻቪ ኤርናንዴዝም በአንዳንድ አጋጣሚዎች እዚሁ ቦታ ላይ ተጠቅሙበታል፣ እንደ አሁኑ እንደ ፍሊግ በተደጋጋሚ ባይሆንም። ነገር ግን አሰልጣኙ እንደሚሉት እዚያ ቦታ ላይ ምን ያህል ጥሩ መጫወት እንደሚችል አሳይቷል፣ ይጠቅመናል ብዙ የሚል አስተያየት ሰጥተዋል። ቅድመ ውድድር ዘመን ላይ ብዙ ጊዜ እንደው እንደ ማገገም እና እንዳልተጠበቀ ትንሳኤ የሚቆጠረው የራፊኛ ምክንያቱም ራፊኛ የእሱ 11 ቁጥር ተወስዶ ለኒኮ ዊሊያምስ መሰጠት አለበት የሚሉ የታወቁ የባርሰሎና ደጋፊዎች ነበሩ። ባርሳም የፋይናንሱ ሁኔታ ገድቦት እንጂ በአውሮፓ ዋንጫው ላይ ከላሚን ያማል ጋር ጥሩ መናበብ የነበረውን የአትሌቲክ ክሉብ ደቢልባውም ተጫዋች የማምጣት ፍላጎት ነበረው። ይሄ የዜና ሽፋን አግኝቶ የከረመ የክረምት የባርሴሎና የዝውውር አጀንዳ ነበር። ነገር ግን እሱ ሳይሆን ቀር እና ቢሆን ኖሮ ግን ራፊኛ ራሱ ሰሞኑን በሰጠው ቃለ ምልልስ የሳውዲ አረቢያ ክለቦች ጥያቄ አቅርበውልኝ ቢሆን ኖሮ ያኔ አይኔን ሳላሸሄድ ነበር ብሏል። በባርሴሎና እየተፈለገ ስላል ነበር የሆነ ነገር ነው ግን፣ በዚያው ልክ የፌራንቶሬስም ጉዳይ በዚሁ መጠን መነገር አለበት። ምክንያቱም የቅድመ ውድድር ዘመኑ ዝግጅት ሲጀመር አዲሱ የባርሰሎና ኮችንግ ስታፍ ሃንዚ ፍሊክ የሚመሩት ዋናው ትኩረቱ የነበረው የአንሶ ፋቲን ፐርፎርማንስ እንደገና ማሳደግ ነው። ያልተሳካ የውሰት ቆይታ በብራይተንን ሆቫ አልቢየን ነበረው። ፍሊክ ወደ ባርሰሎና ሲመጡ እና ተጫዋቹም ከውሰት ቆይታው ሲመለስ በዋናው ቡድን ውስጥ ስፍራ ሊኖረው ሊኖረኝ ይገባል ብለው ነበር የጀመሩ የባርሰሎና አካዳሚ ውጤት ነው። የሜሲን አስር ቁጥር መለያ ነው የሚለብሰው። አሁን ስለ ላሚኒ አማል ያለውን አይነት ተስፋ ስለሱ ነበር። እነዚያ ተደጋጋሚ ጉዳቶች የታሰበውን ያህል እንዳይጎለብት ሜዳ ውስጥም ብዙ እንዳናየው ምክንያቱ ግን በእነዚያ የመጀመሪያዎቹ የፕሪሲዝን ልምምዶችና በእነዚያም መጀመሪያዎቹ የፕሪሲዝን ጨዋታዎች ላይ በጣም ጥሩ መጫወት ጀምሮ ስለነበር ይለቃል ተብሎ ይጠበቅ የነበረው ፌራን ቶሬስ ነው የነበረው። ግን እንዲለቅ ጫና ያለበት ቢመስልም ልክ እንደ ራፊኛ ለሽያጭ የቀረበን ባይሆን ባይሆኑ ባለፉት ዓመታት እንደ ዲዮንግ ብዙ ያልተገፋም ቢሆን ነገር ግን መልቀቅ አለበት ለመጫወት የሚሉ ሰዎች ነበሩ። መልቀቅ አልፈልግም ለቦታ ይፋልማለሁ ፍሊክን አሳምናለሁ ብሎ ነው በክለቡ የቆየው ይላሉ። አሁን እውነትም ሆኖለታል። ምክንያቱም በባርሰሎና ሌቫንዶቭስኪ ባለበትም ጊዜ ቢሆን ቀላል የማይባል የጨዋታ ሼር የሚያገኝ ተጫዋች ነው። በአርባ አንድ ጨዋታ 17 ጎሎች አስቆጥሯል በዚህ ውድድር ዘመን። ስለዚህ በማይክሮፎን ብቻ የባርሰሎና ሴንተር ፎርዋርድ መሆን እችላለሁ ለምን አይሆንም ይሄ ብሎ እንደተናገረ ሜዳ ውስጥም ያንን ማሳየት ችሏል። ምክንያቱም በዚህ የውድድር ዘመን እንግዲህ እነዚህ 17 ጨዋታዎች በ41 ጨዋታዎች የተቆጠሩ ናቸው። ብዙ ጊዜ ጨዋታ አይጀምርም። በሬሾ ካየነው በአቬሬጅ በየ88 ደቂቃው አንድ ጎል ያስቆጥራል። ለዚህ ነው የሌቫንዶቭስኪ መጎዳት በጣም አስፈላጊ ጊዜ ቢሆንም የተጎዳው ከዚያ በተ በኋላ በተደረጉ ጨዋታዎች ባይሰለፍም የእሱ ጎሎች በሌላ በማንኛውም ተጫዋች ቡድን ውስጥ የማይተኩ ቢሆኑም፣ ትልቅ ሽብር ግን አልተፈጠረም። ምክንያቱም ፌራን በጣም ጥሩ ፎርም ላይ ያለ ተጫዋች ስለሆኑ እና ተጫዋቾቹ ራሳቸው አብሮን ለመጫወት የሚመቸን ተጫዋች ብለው ይናገራሉ። የሌሎቹንም ተጫዋቾች ፐርፎርማንስ አፌክት አያደርገውም። ይህንን ውድድር የማሸነፈም ታሪክ ያለው ተጫዋች ነው። ከዚህ በፊት ማርሴሊኖ ጋርሲያ ቶራያል የቫሌንሲያ አሰልጣኝ በነበሩበት ጊዜ በ201819 ውድድር ዘመን የእሳቸው ቡድን የኮፓ ዴልሪ አሸናፊ ሲሆን ባርሴሎና እድል አድርጎ የዚያ ቡድን አባል ነበር። ግን ከሌሎቹ የባርሴሎና ተጫዋቾች አንጻርም ብዙ ድል ያገኘ ተጫዋች ነው። ብዙ ወጣት ተጫዋቾች አሉ አይደለም፣ ብዙ ዋንጫ ያላሸነፉ ባርሴሎና ውስጥ። እሱ ግን ሁለት ጊዜ ፕሪምየር ሊግ ከሲቲ ጋር አሸንፏል። የአውሮፓ ዋንጫን ከስፔን ጋር ድል አድርጓል። ላሊጋን ከባርሴሎና ጋር ከዚ በፊት አሸንፏል። እንዳነሳሁት ደግሞ ኮፓ ዴልሬን ድል አድርጓል። አምስት ጎሎችም አስቆጥሯል በዚህ ውድድር ዘመን በዚሁ ውድድር ብቻ ከፍታዊ የጎል አስቆጣሪነቱን ከሚመሩት ተጫዋቾች መካከል አንደኛው ነው። የፊትነስ ዝግጅቱም ግን በጣም የሚደነቅ ነው። በምሳሌነት የሚያው ተጫዋች ክርስቲያኖ ሮናልዶ ነው ይባላል። ሮናልዶ ደግሞ የኒትሪሽን፣ የሪከቨሪ፣ የጂም ትሬኒንግ፣ የፊትነስ ስራዎች፣ የረፍት፣ የእንቅልፍ፣ በእነዚህ ሁሉ ጉዳዮች ላይ የላቀ ትኩረት በመስጠት ይኸው እስከ አርባ ዓመቱ ድረስ ጎል እያስቆጠረ ቀጥሏል። ፌራንም ያንን ያደርጋል። ከጨዋታ በኋላ ለሰዓታት ነው በበረዶ ውስጥ የሚዘፈዘፈው አይስ ባዝ የሚያደርገው ይሄ ደግሞ በተለይ በኃይለኛ የፕሬሲንግ ኢንቴንሲቲ የሚጫወት ተጫዋች በመሆኑ ምክንያት ከአንድ ጨዋታ ወደ ሌላው ጨዋታ ሲሄድ ማረፍ አለበት በሚገባ ስለዚህ በደንብ ሪከቨር እያደረገ ነው ወደሚቀጥሉት ጨዋታዎች የሚመጣው ግን ምሳሌ ሆነ ለሌሎች ተጫዋቾች የሚጋባ ምሳሌ ሆነ ለምሳሌ የፔድሪ በዚህ ዓመት ከጉዳት ነፃ ሆኖ እንዲህ የሚደንቅ ብቃት የማሳየት አንደኛው ምክንያት ክህሎቱ ሁሌም አብሮት ስለነበረ ብዙ የሚገርም አይደለም። አዲስ ተሰጦ አዲስ ስኪል አልሰጡትም አሰልጣኝ። ያደረጉት አንደኛው የእሱን ፊትነስ፣ ለጉዳት ያለ መጋለጥ፣ ሪከቨሪ የመሳሰሉት ነገሮች ላይ አተኩሮ መስራት ነው። ግን እዚህ ውስጥ የፌራን አስተዋጽኦ አለ። የቅርብ ጓደኛው ነው። ስለዚህ አብሮት ያንን የፖስት ትሬኒንግ ወይም የፖስት ጌም ሬጂሜን ተቀላቅሎታል። አብሮ ነው የሪከቨሪውን የሚያደርገው። ስለዚህ አሁን በዚህ አመት ምንም ጉዳት አልገጠመውም። ፔድሪ የብቃቱ ጫፍ ላይ ሆኖ፣ አንዳንድ ሰዎች የዓለም ምርጡ አማካይ ብቻ ሳይሆን የዓለም ምርጡ ተጫዋች ነው እንዲሁም በዚህ ሰዓት የሚሉ ሰዎች አሉ። እያሳየ ባለው ፐርፎርማንስ አስደናቂ ነው። አንዳንድ ጊዜ እንደዛ ነው የሚሆነው። በጣም ጠንካራ የስራ ባህል ያለው ተጫዋች፣ ከፍተኛ ፕሮፌሽናል ዲስፕሊን ያለውን ተጫዋች መጎናኘት እንዲህ አይነት ጥቅም አለው። እንዲሁም አንድ ጊዜ አስታውሳለሁ። ጄደን ሳንቾ እንደምታውቁት በማንቸስተር ዩናይትድ በነበረበት ጊዜ አርፋጅ ነው የተባለ ብዙ ይወራበት ነበር፣ ወይም በቂ ፕሮፌሽናል ዲሲፕሊን አያሳይም ይባል ነበር። ይህ ነገር ግን በዶርትሙንድም በነበረበት ጊዜ ይነሳበት የነበረ ችግር ነው። በኋላ ያኔ በቦሮሲያ ዶርትሙንድ መጀመሪያ በጊዜ አሰልጣኝነት ተሹሞ የነበረው ኤዲን ቴርዚች የበለጠ የኤርሊንግ ሃላንድ ጓደኛ እንዲሆን አደረግም። ኤርሊንግ ሃላንድ ደግሞ ልክ እንደ ክርስቲያኖ ወይ እንደ ዝላታን አይነት የሚያስደንቅ የሙያ ምግባር ያለው ተጫዋች ነው። መቼ ማረፍ እንዳለበት፣ ምን መመገብ እንዳለበት፣ እንዴት መተኛት እንዳለበት የልምምድ የኤክስትራ ልምምድ ዴዲኬሽኑ ምን ሁሉም ይደንቅ ነው። ስለዚህ ሳንቾ ከሃላንድ ጋር አብሮ መዋል ከጀመረ በኋላ ትልቅ የጠባይ ለውጥ አሳይቶ ነበር ይባላል። እነዚያ የፕሮፌሽናል ድክመቶቹ አልታዩም ከዚያ በኋላ። ፔድሪ የሳንቾ አይነት ድክመት የነበረበት አይደለም እንደዛ ተብሎ ሲዘገብ አላነበብኩም ወያም አልሰማሁም ነገር ግን የጉዳት ታሪክ ነበረበት ሪከቨሪው የሪከቨሪ ልምምዶቹ ሁሉ ትክክል አልነበሩም የሚል አስተያየት ነበር በእርግጥ በአንድ በኩል እሱ ቻቪ በኋላ ቅር የተሰኘበትን አስተያየት ሰጥቶ ነው አምና እንደዛ የሚያጋጥሙን ጉዳቶች በዚኛው ኮችንግ ስታፍ ስር ግን ቀርተዋል ብሎ ተናግሮ ስለነበር የቻቪ ልምምድ እንደመተቸት ተደርጎ ተወስዶ ስለነበር ቻቪ እንዲያውም ቴክስት አድርጎለታል ምን ማለት ነው ይህንን ስትል ብሎ ጠይቆታል ሊባል ነበር እና ስለ ፔድሪ አደ ለማንሳት የፈለጉት ግን ለፔድሪ በዚህ ዓመት ከጉዳት ርቆ እንደዚህ ኤፕሪል መጨረሻ ላይ ደርሰን ያለ ድካም ብዙዎቹን ጨዋታዎች የጀመረ ተጫዋች ለመጫወቱ አንደኛው ምክንያት የፌራንም የላቀ ፕሮፌሽናል መሆን ነው። ከራሱም አልፎ በዚህ በኩል ቡድኑ ጠቅሟል ለማለት ነው። ግን ዋናው ነገር በእንደዚህ አይነት የፍጻሜ ጨዋታ ደግሞ ሜዳ ውስጥ ምን አይነት ጥቅም ይሰጣል የሚለው ነጥብ ነው። እሱን ደግሞ ጨዋታውን ስለሚጀምር እናያለን። በላካርቱሃ የባርሴሎና ዘጠኝ ቁጥር ሆኖ የሚጫወተው እርሱ ነው።